አሁን አሁን በዲጂታል መንገድ በቀላሉ በርካታ አገልግሎቶችን ማግኘት እየተቻለ ነው። በኢትዮጵያ እያደገ የመጣው የስታርታፕ ዘርፍ ለበርካታ ድርጅቶችና ግለሰቦች ፍላጎታቸውን በማሟላት በቀላሉ ስራቸውን እያቀኑ ይገኛል። ድርጅቶች የራሳቸውን ፕሮዳክትና ሰርቪስ በፕላትፎርማቸው ላይ በመሸጥ አንድ ሪቬኑ ስትሪም መፍጠር ነው። ሁለተኛ ደግሞ ካስተም ሲስተም የምንለው ድርጅቱ የሚሰራበትን አሰራሩን ኦቶሜት በማድረግ እዛ ላይ ደግሞ ሪል የሆነ ሪል ታይም ዳታዎችን በማግኘት ውሳኔ አሰጣጣቸው ላይ ሰፖርት እንዲረዳቸው ማስቻል ነው። ይህ ደግሞ አንደኛ የሚያወጡትን ወጫቸውን እንዲቀንስ እና ሴም ታይም የስራቸውን ፐርፎርማንስ እንዲጨምር ያስችላቸው። አንድም መጽሐፍ ለማሳተም እጅግ በጣም ኮስቱ ሀይለኛ ነው። ከዚህ አንጻር ደራሲዎች በየአመቱ መጽሐፍ ለማሳተም የሚሄዱበት ርቀት እየቀነሰ መጥቷል። በዚሁ አግባብ ሙከራ ቢያደርጉም 1ሺ 2ሺ 3ሺ ኮፒ ነው የሚያሳትሙት። እነኚህ ደግሞ 130 ሚሊዮን ሕዝብ ላላት ሀገር አንድ ሺ ኮፒ ያሳትመ ያሳተመ ደራሲ ነው ማለት ይከብዳል። በዛም ከነችግሩ ተደራሽነት ለማድረግ የማርኬት ችግር አለ። ስለዚህ አፍሮሪድ የኢትዮጵያን የሥነ ጽሑፍ ሥራዎች በየትኛውም ቋንቋ በአማርኛ፣ በእንግሊዝኛ፣ በኦሮመኛ፣ በግዕዝ፣ በአፋን ኦሮሞ በየትኛውም ኢትዮጵያዊ ላንጉጅ ኮንተንት ወይም ሊትሬቸሩን ሲያመጡት እሱን እንዲያነቡ የሚያስችል ነው። የእነዚህ ስታርታፖች በዚህ መልኩ ወደ ስራ ለመግባት ወሳኙን ሚና የተጫወተው እየተስፋፋ የመጣው የዲጂታል መሰረተ ልማት ነው። በዚህ ረገድ ያልተቆራረጠ የኤሌክትሪክ አገልግሎትና ኢንተርኔት እንዲሁም የዲጂታል ክፍያ ስርዓቶች መስፋፋት ለስታርታፖች ምቹ ሁኔታን ፈጥሮላቸዋል። ለመጀመሪያ ጊዜ የተጀመረው በአሜሪካ ነገር ነበር። ዋናው ዓላማው በውጭ የሚኖሩ ትውልደ ኢትዮጵያውያን የኢትዮጵያን የስነ ስራዎች ማግኘት እንዲያስችላቸው ነበር። ይሄ የሆነው ምክንያት በሌላው ዓለም መሰረተ ልማት አለ፣ ዲጂታል ፔመንት ጌትዌይ ሳለ ኢትዮጵያ ላይ አልነበረም በ2021 አካባቢ። ስለዚህ የመሰረተ ልማቱ የዲጂታል መሰረተ ልማቱ አለመኖሩ በውጩ ዓለም እንዲኖር አስቻለ፣ እንዲጀምር አደረገ። ን ኢሚዲትሊ ከኮቪድ መምጣት በኋላ ቴሌብር መጣ። ቴሌብር ማለት አትሊስት በዲጂታል ፔመንት ጌትዌይ አለ ማለት ነው። ስለዚህ ከዩኤስ ወደ ኢትዮጵያ ኦፊሳችን ቀይረን አዲስ አበባ ውስጥ ንግድ ፍቃድ በመውጣት እንድንጀምር ያስቻለን እንደ ቴሌብር አይነት ለስታርታፕ ምቹ የሆኑ የመሰረተ ልማት መፈጠራታቸው ነው። ሁሉም ቴክኖሎጂ ላይ የሚሰሩ ድርጅቶች፣ ኢንተርኔት ማብራት፣ እነዚህ በጣም መሰረታዊና ምንድን ነው ያለነሱ ምንም መስራት የማይቻሉ አሁን በተለይ አውት ሶርስ የሚያደርጉ ድርጅቶች አሉ እንደ ሀገርም ደግሞ ለስማችን ከውጭ ላይ ከሚሰሩ ድርጅቶች ጋር ታማኝነት ይፈጥራል። ምንድን ነው በምቾት ስራ እዚህ ሀገር ላይ ለሰዎች ሰርተው ሰዎች ደግሞ በሰዓትና በተባለው ሪኳርመንት ዴሊቨር እንዲያደርጉ ያስችላል። የስታርታፕ ዘርፉ እንደ ሀገር አገልግሎቶችን ከማቅረብ ባሻገር የዲጂታል ኢኮኖሚውን በማሳደግና የስራ እድል በመፍጠር በኩልም ትልቅ አስተዋጽኦ ይወጣል። እንደ ሀገር ለምሳሌ ከፓብሊክ ዩኒቨርሲቲ ከሚመረቁት 32 ፐርሰንቱ በቴክኖሎጂና ኢንጂነሪንግ ነው። ይህን ደግሞ የስራ እድል ሊፈጥሩ የሚችሉት ስታርታፖቹ በቴኩ ላይ ያሉ ቢዝነሶች ናቸው እና እነዚህ ባደጉ ቁጥር ኢኮሲስተሙ ጥሩ በሆነ ቁጥር እነዚህ ድርጅቶች አቅማቸው እያደገ ብዙ አገልግሎት የመስጠት ብዙ ምርቶችን የማውጣት እና በተመሳሳይ ሁኔታ ደግሞ ለድርጅቶችም እንዲያርጉ ከፍ ያለ አስተዋጽኦ አለ። ስታርታፖች ለዲጂታል ኢኮኖሚ የሚጠቅሙት በሁለት መንገድ ነው። አንደኛው ያለውን እውቀት ሞኔታይዝ በማድረግ ነው። ሁለተኛው ደግሞ የያዝናቸውን ዲቫይሶች ወይም ደግሞ ያሉን ሪሶርሶች ሞር አሴት ጨምረንባቸው ቫሊዩ አድ አድርገንባቸው ኢኮኖሚ እንዲያመጡ ለራሳችንም፣ ለኮሚኒቲው፣ ለሀገርም በዛ መንገድ የዲጂታል ኢኮኖሚ ማሳደግ ይቻላል። ታዲያ ዘርፉ በይበልጥ ያለውን አበርክቶ እንዲያሳድግና የኢኮኖሚ ድርሻውን እንዲያሰፋ በፖሊሲና በሕግ መደገፍ ያስፈልጋል። ሕጎች እየወጡልን ለምሳሌ አንድ ስታርታፕ ኢንቨስት የምታደርገው ገና ህዝቡ ባልደረሰ ፕሮዳክት ላይ ለምሳሌ አፍሮሬድ ላይ 30 ሚሊዮን ብር ኢንቨስት አድርገናል፣ ግን ፕሮዳክታችን ህዝቡ ጋር አልደረሰም። ስለዚህ ይህንን የኢንቨስት ስታረግ ኤርሊ ስቴጅ ላይ እያለ የታክስ የሌጋሊቲው ላይ ብዙ እንደሌላው ፕሮፊት ሜኪንግ ቢዝነሶች ጋር ላትሆን ትችላለህ። ኢንቨስት አድርገናል፣ ግን እንደ ህንፃ የሚታይ ነገር የለም ኢንቨስት አድርገናል ግን ሪተርን ኦፍ ኢንቨስትመንት ቶሎ አታገኘው። በዚህ ሁኔታ ላይ ስታርታፖችን ደግሞ ኮንስትሬንት የሚያደርጋቸው ወይም ደግሞ ይህን ንግድ ህጉ የሚያስጨንቃቸው ከሆነ ለዚህም የህዝብ ተወካዮች ምክር ቤት በ37ኛ መደበኛ ስብሰባው የስታርታፕ ምህዳርን በመፍጠር ስታርታፖች የሚሰሩበት የሚንቀሳቀሱበትና የሚያድጉበት እንዲሁም ቴክኖሎጂን ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበትና አገልግሎቶችን የሚሰጡበት በተጨማሪም የፋይናንስ አቅርቦት ችግሮችን ለመፍታት እንዲያስችል በሚኒስትሮች ምክር ቤት የተዘጋጀው ረቂቅ አዋጅ ላይ በመወያየት በሙሉ ድምፅ ለሰው ሀብትና ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መምራቱ ይታወሳል።